ተባለች ተው፣ እንደዚህ አታድርጓቸው፣ አንስታችሁ አትጣሏቸው። እነዚህ ልጆች የእነዚህ ልጆች ቦታ ስጠዋቸው የእነዚህ ልጆች እውነቴ ነው የምላችሁ በጣም ቦታ የሚሰጣቸው ልጆች ናቸው። ብዙ ቦታ እያየን ነው እኮ ለራሳቸው ብቻ የሚሮጡ ለአንድ ሰው አንድ አንድ ይቶ ከፍተው የሚሰጡ የሉ። አንድ እስኪ በርታ ወንድሜ፣ እስኪ እህቴ በርቺ የሚሉ የሉ። እነዚህ ልጆች ለብዙ ለድሃ እምነት የማይለዩ የከሌ እምነት ብለው እምነት የማያቆሹ ሁሉም እምነት በአንድነት የሚያዩ እስኪ ስለ እምነት አውርተው ያውቃሉ እነዚህ ልጆች? እስኪ ስለ እምነት ጠርተው ያውቃሉ እነዚህ ልጆች? እንደው ከሚገርሙት ሙስሊም አይሉ ክርስቲያን አይሁን ፕሮቴስታን አይሉ የትኛውን እምነት አይጠሩ በአንድነት ነው እየተራመዱ ያሉ። ግን እኛ ሁሌም እንደተከፋፈልን፣ በሀገር እየተከፋፈልን፣ በሰዎች እየተከፋፈልን መቼ ነው አንድነት የሚኖረን? መቼ ነው እንደ ሌላው ተስማምተን የምንኖረው? መቼ ነው እስከ መቼ ድረስ ነው እንደዚህ እየሆንን ያለ ነው? ኧረ ተው እውነት ይብቃን፣ ተው ይብቃ። እንደዚህ አትሆኑ፣ ጥሩ አይደለም። ከእናንተ የሚጠበቅ አይደለም። ብዙዎቻችሁ እናት ናችሁ፣ ብዙዎቻችሁ ወጣት ናችሁ፣ ብዙዎቹ ገና ታዳጊ ናችሁ። በሰው ጓዳ ቁጭ ብለን ዛሬ ዋይፋ ተመቸን ብለን። ኢንተኔት ተመቸን ብለን ነጌ እኮ ማናገኘው ነጌ እኮ አናገኘው። ዛሬ የማዳን ዋይፋ ተመቸን ብለን ሰዎች አንስተን እንቀጠቅጣለን እንደ አይነሱ አድርገን እንቀጠቅጣቸዋለን። አዳር በሙሉ ስንቀጠቅጣቸው እናድራለን። ተው፣ ጥሩ አይደለም ይሄ አግባብ አይደለም። እውነት ዛሬ በጣም ውስጤን ስላመመኝ ነው። ጥሩ አይደለም እነዚህ ልጆች አንድነት የምናመጣበት ነገር ነገሮቹ የምና ቢሳሳቱ እራሱ በአንድነት በአንድ ኮመንት ብሩኬ ካጠፋ ብሩኬ ይሄ ነገር አጥፍተሃል፣ መንገድ ስተሃል፣ ለሃይሜ ያለ ነገር ይሄኛው እንደዚህ አድርገ መንገዱ ከፈተው አጽዳው ብለን ነው እኮ መመለስ ያለብን። አንቺ ድሩን ጀግና ነሽ፣ አንቺ ማትሰሚ ነሽ፣ አንቺ የሴት ጀግና ነሽ። አይደለም ሁለቱም ጀግና ናቸው። ሁለቱም ሁለቱም ሁለቱም አንድ ናቸው። ሁለቱም ጀግና ናቸው። ሁለቱም ለፊ ናቸው። ሁለቱም ለዚህ መድረሳቸው ብዙ ዋጋ የከፈሉበት ነገር አለ። ብዙ ብዙ ብዙ ብዙ ብዙ ዋጋ ከፍለዋል። ከሚገርማችሁ ቢለያዩ ፋሲል መጥቶ እንደዛ ሲያደርጋት ከብሩኬ አትለያየኝ ብላ እንደዛ አትሆንም ነበር እንደዛ ስትሆን ሰው እንደዛ ሲወርድባት ያ ሁሉም ዱላ ሲወርድባት የዛኔ ትለያይ ነበር፣ ግን መለያየት አልፈለገችም የዛኔ አሁንም ቢሆን ሀይ አትፈልግም። መቼም አትፈልግም። መቼም መቼም አትፈልግም። መቼም አይሳካላችሁም። ላመላችሁ አትጥቀሙ። ሰላም ናቸው፣ ሰላም ይሆናል። ዛሬም ብላችኋለች። እኔ እናንተ መቼ ተጣላን አለችው። እኔ እናንተ መቼ ተጣላን አለችው። በቃ ከሚገርማችሁ አንድ መልስ እየሰጣችሁ ነው። በአንድ በኩል አንድ መልስ እየሰጠቻችሁ ነው። በቃ መልስ አላችሁ። እስኪ ተረጋጉ። ነገሩ ምንድን ነው? ትምህርትን እንውሰድበት እነሱስ በሚያስኬዱት ምንድነው ትምህርት ያለ፣ ለህይወቴ ምን አለ፣ ለትዳሬ ምን አለው፣ ለልጆቼ ማስተምርበት ነገር ምን አለ፣ በምን ተምሬ በታለው፣ ብለን እንየው፣ እንፈትሽ። ዝም ብለን ለስድብ ከምንሮጥ ያልሆነ ነገር ከምንሮጥ እንማርበት፣ ተማሩበት። በዛሬ ራሱ ትልቅ ትምህርት አለበት። ሰዎች ነገር ገብተው እንዴት እንደሚያተራምሱ ቤታችሁ እንዴት እንደሚያበላሹ በዛሬ ራሱ እስኪዩ መጀመሪያ ሰላም እየሳቁ እየተጫወቱ ነበር። በመሀል ሄኖክ ገባ፣ ይቅርታ ተጠየቀ። እሱ ይቅርታ አልማለት። ምንድን ነው ነገሩ? በጠበጠው ማለት ነው። እሺ በመሀል ያ ልጅ መጣ። የኛ ህይወት ቢሆን እንደዚህ የሚበጠብጥ ነገር አለ። ዛሬ ራሱ ትልቅ ትምህርት አለው። ትልቅ ትምህርት አለው። ትምህርት አለው። ውሰዱበት ለራሳችሁ ጽፋችሁ ያዙት። ለራሳችሁ የኔስ ቢሉ ባይምሯችሁ ቀርጻችሁት ያዙት እና ብዙ ነገር አለው። አትሳሳቱ፣ መሳሳት ጥሩ አይደለም። ዛሬ በተኛንበት እንደማንነሳ ማወቅ አለብን። ይሄን ስልኬን ይዥው እያወራ ምን እንደሚፈጠር አላውቅም። ይሄን እየጻፋችሁ እያላችሁ ምን እንደሚፈጠርባችሁ አታውቁም። እሱ ብቻ ነው የሚያውቀው? ፈጣሪ ብቻ ነው የሚያውቀው። እውነቴ ነው እንላችሁ፣ እኛ አናውቅም። ከጎረስ ነው እንደምንሞት እኛ አናውቅም። ነግሮን አይደለም ይመጣል። ግን ያ እስከምኔ ድረስ ክፋት አነሳ መጥፎ ነገር አንስራ፣ ይቅርብን። ከሁሉም በላይ አስመሳይ ሰው መጥፎ ነው። አንዴ በዚህ ጋር አንዴ በዛ ጋር ንፋስ በነፈሰበት የሚነፍስ ሰው የሕይወቱም አደጋ ነው። መጥፎ ነው፣ የመጨረሻ መጥፎ ነው። እውነቴ ነው የምላቸው። በሚነፍስበት ብቻ አንንፈስ፣ በሞቀበት ብቻ አንሂድ። እዛ ጋር ሲሞቅ ወደዛ እዚህ ጋር ሲሞቅ ወደዚህ፣ እየበረደ ያለ ወደ ሙቀት ንፋስ ያለበት አንሩጥ። አንድ እንሁን አንድ እንሁን አንድ እንሁን። ጨርሻለሁ። ወዳችኋለሁ፣ አከብራችኋለሁ። እንዲሁም በዚህ አጋጣሚው ብሩኬ ወንድማችን እግዚአብሔር ይማርህ፣ ከክፉ ሁሉ የሚጠብቅህ ምንም አይንካ። ከአይሜም እንደዛ አይለያችሁ፣ ፍቅር ያብዛላችሁ። ጠላታችሁ አሸንፋችሁ የምትሄዱበት ጊዜ ይሁንላችሁ። ስትጀምሩትም ሁለት ሺህ አስራ ስምንት ገና ስትጀምሩት ተቻችለን የምናልፍበት አመት ያደርገን እናንተ በጸሎት አስቡን ብለው ነበር የጀመሩት። አሁንም ቢሆን በጸሎት እናስባቸው፣ በድዋ እናስባቸው። ፍቅራችሁ ያብዛላችሁ፣ ሰላማችሁ ይምጣ። አሁንም ደስታችሁ ያብዛላችሁ፣ አንድነታችሁ ያብዛላችሁ፣ ስኬታማ ያደርጋችሁ። የስኬት አመት ይሁንላችሁ። በእውነት የስኬት አመት ይሁንላችሁ። ጠላቶቻችሁ ይበተኑ። በይ አቃጫ በሚመጡበት ቦታ ይበተኑ። አይናቸው እያየ እነሱ አይናቸው እያየ እናንተ ወደ የከፍታ አመት ይሁንላችሁ። የከፍታ አመት ይሁንላችሁ። ይሄን አመት የከፍታ ሁለት ሺህ አስራ ስምንት በከፍታ የሚጨርሱበት ጊዜ ይሁንላችሁ። የደስታ ጊዜ ይሁንላችሁ። የብዙዎቹ የምታነሱበት አመት ያደርግላችሁ። ብሩኬና ሀይሚ በእውነት ስማችሁም ደስ ይላል፣ ነገሮቻችሁም ደስ ይላል። እግዚአብሔር ደግሞ በመካከላችሁ ይግባ። አሁንም በምትሄዱበት ብሩኬ፣ በምትነዳበት በምትሄዱበት ሁሉም በደሙ ይሸፍናችሁ፣ በደሙ ይሸፍናችሁ። ከክፉ በእውነት ከጠላት አፍ ያስወጣችሁ። የክፋት ሲፈልጓችሁ አያገኟችሁ። የመልካም የሚፈልጋችሁ ያገኛችሁ በእውነት የክፋት የሚፈልጋችሁ አይናቸው ይታወር፣ አይናቸው ይሰወር፣ እጃቸው ይታጠፍ። በእውነት መልካም የሚፈልጋችሁ ያገኛችሁ፣ በጨለማም ያገኛችሁ። መልካም የሚፈልጋችሁ ግን የመጥፎ የሚፈልጋችሁ አንደበቱ ይዘጋ። ሁሌም አንድ ያድርጋችሁ፣ ሁሌም አንድ ያድርጋችሁ። ብዙ የሚወዳቸው አለ ብዙ የሚያለቅስላቸው አለ። ብዙ ቪዲዮቸው አይቶ የሚያለቅሶች እናቶች አሉ። አሁንም ወልዳችሁ እነዛ አራት ልጆች ተወልደው በአይናችን እና ያብቃ ትልቅ ደረጃ ላይ ደርሳችሁ። ሩኬ ያሰብከው ይሳካልህ። ስለሙ ስለሙሽዬ ሁሌም ታወራለህ ይሳካልህ። አይሜ ይሳካልሽ። ኧረ ትልቅ ቦታ ተቀመጡ እናንተ በአማረ ነገር ተቀመጡ ደስ በሚል ነገር ተቀመጡ። ሁሌም ከፍታችሁ እንጂ እኛ ውጥቀታችሁ አንፈልግም። ጠላቶቻችሁ ውጥቀታችሁ ሲፈልጉ ተበተኑ ሲሉ አንድ ላይ ያራምዳችሁ አንድ ያደርጋችሁ። በጣም እንወዳችኋለን፣ በጣም እናከብሯችኋለን። በእውነት ከልብ ነው። እኔ ከልጆቼ አነጥላችሁም። በእውነት ባልወልዳችሁም ከልጆቼ አነጥላችሁ በጣም ነው የምወዳችሁ። በዚሁ አጋጣሚ በጣም ወዳችኋለሁ። የሚወዷችሁ እናት አሉ፣ የሚያለቅሱላችሁ አሉ። መልካም ጊዜ ይሁንላችሁ። እናንተንም እህቶቼ ከታችም ያላችሁ፣ ከላይም ያላችሁ ከክፉ እግዚአብሔር ይጠብቃችሁ፣ ከጠላት አፍ ይጠብቃችሁ። ለስራ ብላችሁ በወጣችሁበት ጥላ ከለላ ይሁንላችሁ። ሙስሊም ብትሆኑ ክርስታን ባላችሁበት ቦታ ከየትኛውን በሽታ ይጠብቃችሁ፣ ከሰው አፍ ይጠብቃችሁ፣ ከጠላት ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ሚሚዬም፣ እግዚአብሔር ያግዝሽ። እግዚአብሔር ከጎንሽ ይሁን፣ በዚህ በስራው ከጎንሽ ይሁን። ወክሴም፣ ሁላችሁም ወዳችኋለሁ። ካጠፋሁ ይቅርታ በፊዬ እናመሰግናለን። ውድ እናታችን እናመሰግናለን። ብዙ መልዕክት አስተላልፋልሻለን። እናመሰግናለን። እንወድሻለን። ሁላችሁም እንወዳችኋለን። መልዕክት ማስተላለፍ የምትፈልጉ ካላችሁም አውሩ። እናመሰግናለን። አውሩ፣ ማውራት የምትፈልጉ ሰዎች አውሩና ወደ ጫወታቸውም ግቡ። ውስኪት አይቲ ያአረቤ ኦፕሲ አሁን ዱአ አንዳንድ ጊዜ ምን እንደሚሆን ህይወት የውላችሁ። አንዳንድ ጊዜ ሰውን መሳደብ፣ ሰውን ማሸማቀቅ፣ ሰውን መነጣጣል የሚፈልጉ ሰዎች ሚሳካላችሁ ይመስሏል፣ ግን መቼም እግዚአብሔር እየባረከው እግዚአብሔር በረከቱ ና ምሕረቱ ነው የሚሰጠው። እኛ ሰውን እኔ ሰውን ከተሳደብኩት በዛ ልክ ነው እግዚአብሔር ለእኔ የሚሰጠኝ እኔ ባሰብኩት ልክ ነው እግዚአብሔር የሚሰጠው፣ እና ለራሳችን የምንሄድበት መንገድ ሁሌ ዳገት ላይ ርቀት የሚሄዱ ብዙ ሰዎች አሉ። ሰውን ለማባላት፣ ሰውን ለመለያየት፣ ሰውን ለማንቀቅ የሚወጡት ተራራ አያውቁም፣ ዳገቱን ይገፋሉ። እግዚአብሔር መንገዱን ነው የሚከፍቶ ታርቆ ነው የሚያሳያቸው። መለየት አንድ ላይ የሚያደርገው እግዚአብሔር መለያየትም ሰው አይደለም የሚለያየው ነው። ይሄንን ጥንቃቄ አድርጉ። እዚህ ላይ ለራሳችሁን ያስቀመጣችሁን ነገር ነው ሁሉም ነገር የሚጓዘው። ጥሩ ነገርም እንደዛ የምትመኙ ሰዎች ጥሩ በጥሩ መንገድ፣ ክፉ የምትመኙ አንድ ቀን ዋጋ ያስከፍላችኋል። አንድ ቀን ዋጋ የምትከፍሉ ሰዎች አላቸው እና አመሰግናለን ሁላችሁም እሺ እዚህ ጋ እኔ የምናገረው ነገር አለ የሚያወራ ሰው አለ አው አለ አይሰማም ድምጼ ሰው እንዳይሰማ እሺ አውራ ፈጣሪ ተጠብቀን ወላሂ የሚለው አለ። ማርያምን የሚለዋል አረበ ማርያም የሆነባችሁ አረበ ገብርኤል የሆነባችሁ በገብርኤል እንትላላችሁ ማርያምን ሃይማኖት ታሰድቡ በኋላ ወቃችሁ ነገር እንደኛ አይታችሁ ለፉ በቃ ደስ ካላችሁ ይኸው፣ ደስ ካላላችሁ ያሉ ስመት ተስጧችሁ ለልጆች ህፃናቶች ናቸው። ለኛ ለእናቶች ትልቅ ትምህርት። እናንተ ልጆች ሆናችሁ ካልተማራችሁ እኛ እናቶች እየተማርንባቸው ነው። በእነሱ አስታውሉ። ይሄ ነገር ጥሩ ነው መጥፎ ነው የሚያስተምሩን፣ ይሄ አዋላቸው ጥሩ ነው ብላችሁ ከመናገራችሁ አስተውላችሁ የምትወጣውን ቃል ጥሩ ናት መጥፎ ናት ታስከፋቸዋለች። እናንተ እኮ እነሱ ሊያድጉ ስሉ እንኮረኩማለን ብትሉም ፈጣሪ የጀመረውን የከፈተውን በር ማንም አይዘጋም እ የጋሽዬ ዶ አለ የእናቱ ዶ አለ እኛም የምናደርግላቸው ዶ አለ፣ ምንም እንቅፋት አይኖርም። ሁለት ሺህ አስራ ሰባትን ስኬታማ ሆኛለሁ ብለዋል ሁለቱም። አሁንም ደግሞ እስከ አኬራ መጨረሻ ድረስ ስኬታማ እንደሚሆኑም በአላህ ሙሉ ተስፋ አለን። ይሻላል። ለምን? አካሆናቸው ጥሩ፣ አስተዳደጋቸው ጥሩ፣ ካፋቸው የሚወጣው ቃላት ጥሩ። በዛ ሁሉ ማወቅ ትችሉ ነበረ፣ ግን ለነጌ ብላችሁ ያላችሁ ተየላችሁም ለምትምሉን ነገር ነጌ፣ ለነገ ለራሴ ምን ይመጣብኛል ብላችሁ ማሉ፣ ፈጣሪን ፍሩ። በምትፈርዱን ነገር ደግሞ ስትፈርዱ ይሄ ነገር ምን ያመጣብናል፣ ነጌ፣ በልጆቼ በራሴ በትዳሬ ማለት አለባችሁ። ይሄንን እያስተውላችሁ፣ በናታችሁ በእናታችሁ በእናታቸው እኩሉ ልጆች በአላ አንደኛ፣ ብሩኬ ልጅ፣ አላህ አፊያ ይስጥክ ለእናትህ እየተጋ እየተጋህ እየሰራህ እየጣርክ ነው ጠምሮ እድሜ ጸጋ አፍያ ይስጥቅ። አይምዬም እንደዛው የእናትሽን ስኬት የአባትሽን ስኬት እድሜያቸውን ያርዝምልሽ እና ያንቺን ስኬት መጨረሻ ያማረ ይሆንልሽ። እሺ ቆንጆ፣ ምንም ነገር እኛ ከአንቺ ጥሩ ነገር እየተማረን ነው። ከሱም እየተማረን ነው። ምንም ያስከፋ ነገር የለም። ይጨምርላችሁ፣ እውቀቱንም፣ ስራውንም፣ አፍያውንም ይስጣችሁና ፋታ ዘና እያላችሁ እንውልን እኛ ደግሞ ሻይ ሁሉንም ነገር ለማድረግ ዝግጁ ነን። በእናንተ ጀርባ አለን፣ እኛ ሁሌም ከሁላችሁም ሆነን ያለነው እሺ፣ የኔ ቆንጆ በርቱ። ሳውት ኮረኮመን ተሳደበን ብላችሁ ወደ ኋላ የለም ወደፊት ነው እንጂ ጀግና፣ የኔ ልጆች አብሽሮ፣ ምንም ነገር የምትጸጽፍ ነገር የለም ኔ ውድ። ለምንም ነገር ደግሞ የምታፍሪም አይደለሽም፣ እሱም የሚያፍረውም አይደለም። ጀግኖች ናችሁና እና እያላችሁ ቪዲዮችን እየሰራችሁ በመጣ እኛ ደግሞ ላይክ ሼር ሰብስክራይብ ለማድረግ ዝግጁ ነን። አብሽሩ፣ ለምንም አትጻጻፉ። የሚሳደቡ ልጆች የትምህርቱ ውጤት ነው ስድቡ ማለት ነው። የተመረቃቱ ነው የዲግሪ ነው የተመረቁት ስድብ ማለት ነው። ስለዚህ አትጻጻፉ። የተሳደበ ነው ምንም ለማሰብ ወደ ኋላ ትበለው፣ ወደፊት ነው። ጀግና የእኔ ልጆች እኛም ከእናንተ እኩል ወደፊት። አብሽሩ። አጥፍቼ ከሆነ ይቅርታ አድርጉልኝ እኔና ልጆቼ በረከሆኑ ከሆኑ ተራ ስለሰጣችሁ ያመሰግናለሁ። አፊዛ አውሪ ምታውሪ ልጆች ካላችሁ አውሩ። እቅርታ መጠየቅ አንዳንድ ጊዜ ብዙ ሰዎች እቅርታ መጠየቅ እንደ ትንሽ ነገር እንደ ውርቀት ወይም ተሸንፈናል ብሎ የሚያስቡ ሰዎች በር መክፈት የማይችሉ ሰዎች ናቸው። አሁንም ደጋግሞ የምናገረው።